የጠቅላዩ ቁጣ ኢቢኤስ ይዘጋል፣ ቪዲዮን ያስወረድኩት እኔ ነኝ፣ ሉላ ገዙ በቁጥጥር ስር እንደዋለች መረጃዎች እያመለከቱ ይገኛሉ። ሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ወቅታዊና አዳዲስ መረጃዎችን ለእናንተ ለተዋህዶ ልጆች ላደርስ ዛሬም ዝግጅቴን ጨርሼ መጥቻለሁ ማለት ነው። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክና ሼር በማድረግ እንዲጀምሩት በሉል እግዚአብሔር ስም ጠይቃለሁ አቃለሁ። ከሳምንት በላይ ጠፍቼ ነበር፣ ግን የጠፋሁበትን ምክንያት ለናንተ ለተዋዶ ልጆች አስረዳለሁ ማለት ነው። እንግዲህ እንደምታውቁት እማምላክ ወላዲት አምላክ ጊሸን ደብረከርቤ አምባሰል ተራራ ላይ የምትገኘዋ የጊሸኗ ንግስት እንግዲህ ከመቶ ዓመት እድሜ ካስቆጠረች በኋላ እንግዲህ ጣሪያዋ አፍሷል፣ ጉልላቷ አዘንብሏል ብለን በተለያዩ ሶሻል ሚዲያዎች ላይ የተለቀቁ በርካቶቻችሁ እንዳያችሁ ተስፋ አደርጋለሁ። እንግዲህ ለአራት ቀንም ላይ በዛ ስናስተላልፍ እንደዚሁም የበረከቱ ተካፋይ ነበርኩኝ ጥሪ ደርሶልኝ እንግዲህ ለተዋዱ ልጆች ሄጄ የነበረ የበረከቱ ተካፋይ ሆነናል። ማለት ነው ባብ ዩቲዩብ ቲክቶክ ቻናል እንግዲህ የናንተንም ላመሰግናችሁ እወዳለሁ ማለት ነው። በጣም ደስ የሚል ጊዜ ነው። ያሰባሰብ ነው ለማምላክ ለወላዲተ አምላክ እንግዲህ እዛው ሆነን ከሰባ ሁለት ሚሊዮን ብር በላይ እንደተሰበሰበ እንግዲህ መረጃዎች ያመለክታሉ። ትልቅ በረከት ነው። የኔ በረከት እንግዲህ ለናንተም ለተዋዱ ልጆች ይድረሳችሁ። የጊሸኗ መቤት በህይወታችሁ በኑሯችሁላ፣ ትቅደምላችሁ ቋጠሯችሁን ትፍታላችሁ። እማምላክ ወላዴ ታምላክ ትደራችሁን ታሙቅላችሁ። ልጅ ፍሬ ከሌላችሁ በፍሬ ትባርካችሁ። የጊሸኗ ንግስት አምባሰል ተራራ ላይ አለችሁ። እማምላክ ወላዴ ታምላክ ስለታችሁን ትስማችሁ እንባችሁን ታብስላችሁ። አሜን፣ አሜን፣ አሜን እያላችሁ ኮሜንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግላቸው። የተዋዱ ልጆች፣ እስቲ ጊሸን ማርያም ነበርኩኝና ብዙ እየታለቀስን የተለያየ ነው መጨረሻ አካባቢና እስቲ ያለውን ድባብ እዛ ጀምሮ ስንሄድ ያለውን ድባብ ትንሽ ላስመልክታችሁ እና ወደ ቀጣይ ወደ ኢቢኤስ መረጃችን እናልፍ ይሆናል ማለት ነው። እስቲ ቪዲዮዎች አሉ እነሱም ቪዲዮዎች ተጋበዙልኝ። ደስቶ የምንልን ቤትሽን እንድትሰራ ፍቀጅልን። ጊሸን ማርያም ትጣራለች። ቤትሽን እንድትሰራ ፍቀጅልን። የጊሸኗ ማርያም ምስክርናት እንደ ዛሬ በህይወቴ አዝኛ ላቅም። ይኸው ተንበርክኬ ነው የምጠይቃችሁ። ዛሬ ጊሸን ማርያም ነው የምገኙ የልጅነት ኃላፊነት እንድወጣ አግዙ። እሱ ብቻ አይደለም። በዚች በቃል ኪዳን ምድር ሁላችን እዚህ ከትመናል። ለምን እንደምትሰላችሁብን ግራ ይገባናል። ከአዲስ አበባ 482 ኪሎ ሜትሮችን ርቀት ተጉዘን እኛ እዚህ መጣ። እናንተ ደግሞ የእናንተ ኃላፊነት ሼር ኮፒ ሊንክ አድርጎ ለብዙ ኦርቶዶክሳውያን ይህንን ቪዲዮ ማድረስ ነው። የጊሸኗ ማርያም ትጠራለች። ለምን ካላችሁኝ ግን ጊሸን ማርያም ጉልላቷ አዘንግሏል። ጊሸን ማርያም ጣራዋ ፈሷል። በጊሸን ማርያም ማንም በዋ ያልታበሰለት ስለቱ ያልሰመረለት አለ። ስለዚህ ሁላችሁም ህዝበ ክርስቲያን ገንዘባችሁን ለጊሸን ማርያም አበርክቱ። ግድ የላችሁም ትባረካላችሁ። ግድ የላችሁም ትጸድቃላችሁ። እዚህ መጥቶ ጸሎቱ ያልተሰማለት ማንም የለም። ይህ ጥንታዊና ታሪካዊ ቦታ በዚህ ልክ ነው የሚገኘው። ሁላችንም ይህንን ቪዲዮ ለብዙዎች በማድረስ የበረከቱ ተካፋይ እንዲሆኑ በዚች አካውንት ሁሉም ሰው ገንዘብ እንዲያስገባና እንዲረዳ እንዲያገዝናል። የጊሸን ማርያም ጣራ ላይ ነው የምገኘው። በዚህ ሰዓት የጊሸን ማርያም ጣራ አፍሷል፣ እንደምትመለከቱት ጉልላቱ አዘንብሏል። ስለምን ምን አልጠይቃችሁ? ስለምን ወደ እናንተ አልድረስ? ከዚህ በላይ የሚያስጨንቅስ ጉዳይ ምን አለ? ይህንን ጣራ የማደስ ጉልላቷን የመጠገን የማን ኃላፊነት ነው? ዛሬ በድንግል ማርያም በጊሸን ማርያም ልጠይቃችሁ። ጊሸን ማርያም መጥቶ ጸሎቱ ያልተሰማለት ማን ማን ነው? ጸሎቱ ያልተሰማለት ማን ነው? ስለቱን ያልሰማችለት ማን ነው? ከዚች ቃል ኪዳን ምድር ያረገጠ ለጊሸን ማርያም መቶ ብር ታጣላችሁ ብዬ አላምንም። ሁላችሁም ህዝበ ክርስቲያን ይሄ ቪዲዮ በመላው ዓለም እንዲታይልኝ ፈልጋለሁ። ይህ ቪዲዮ በመላው ዓለም ታይቶ ሁሉም ህዝበ ክርስቲያን የራሱን አሻራ የራሱን ድርሻ እንዲወጣ ለዚች ጥንታዊና ታሪካዊ ቦታ እባካችሁ፣ እንደምትመለከቱት እንጠግናት። በድንግል ማርያም፣ በግሸን ማርያም ሁላችሁም 50 50 ጊዜ ብቻ ኮፒ ሊንክ በማድረግ ብዙዎች እችን ገንዘብ እንዲሰጡ አድርጉልኝ

የነገርኩሽን አደራሽንም የሀገር ነገር አደራሽን የሕዝብሽን ሁሉ የልጆችሽን አደራሽን በመላው ቪዲዮን እንደተመለከታችሁ ነው። እኔ የግሸኗን ማርያም ሳነሳ ማምላክ ምስክሬ ናት። እንባይ ነው የሚመጣው። ስለታችሁን ፈጥና ነው የምትሰማችሁ። እዛ ወደ እጆናችሁ የነገራችኋት ስለቱ ያልተሰማለት፣ ጸሎቱ ያልተሰማለት ማንም የለም። ማምላክ ወላዲት አምላክ ምስክሬ ናት። እና አሁንም የላይቭ ፕሮግራም ነው የተቋረጠው እንጂ ማስገባት ገንዘቡን ትችላላችሁ። ገዳሙን ማገዝ መርዳት ትችላላችሁ። አሁን በንግድ ባንክ 81 21 እንደዚሁም ባቢሲኒያ 81 21 ያላችሁ አስገቡላቸው። የግሸኗ ማርያም ባላችሁበት ሁሉ ጠብቃችሁ፣ አረብ ሀገር ላይ ያላችሁ እህቶቼ ወንድሞቼ፣ እንግዲህ የአምላክ ወላዲተ አምላክ ጥላ ከለላት ናችሁ። የአቤል ውኃት የዮብ ትዕግስት፣ የሙሴ ደመና ዘሲና የተዋዱ የደካሞች የዘካርያስ ደስታ፣ የአሮን በትር የኤልሳ ማሰሩ የሆነችው ማምላክ ወላዲተ አምላክ በህይወታችሁ በኑሯችሁ አሁንም ትቅደምላችሁ። አሜን አሜን እያላችሁ ጻፉ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። እንግዲህ ወደ ቀጣይ መረጃችን ስናልፍ እንግዲህ ኢቤስ ላይ ሰሞኑን እየተመለከትን ያለው ነገር አለና ብዙዎች ቁጣቸውን ያሰሙበት እንደዚሁም ደግሞ ቪዲዮ በምን ምክንያት እንደወረደ እንግዲህ ብዙ ብዙ ሰዎች እየተናገሩ ይገኛሉና እስኪ በርከት ያሉ ቪዲዮዎች አሉ። እነሱን ቪዲዮዎች ተመልክተን እንመለስ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ዶክተር አየለ ሲሳ ይባላሉ። እዚህ ምራም መምሪያ ሬጅመንት አንዱ ትላዛኝ አሁን በትላንትና ጀምሮ ትላንት ወደ ጀምሮ ያለው የተማሪ እገታ ተማሪ ታገች አለው ብላ አሁን በኢቢኤስ ሚዲያ የተላለፈው መልዕክት ያው እኔ እዚህ ቀጠራ ወደዚህ የተመደበ የገባሁት 2014 ነው። ክስተቱ ደግሞ የ2013 የሚል ነው። እንደ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪ እንደሌለ፣ ተማሪዋ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች ዩኒቨርሲቲ አመራሮች እና በየደረጃ ያለ አመራር ባለው መረጃ ባለው በሰው ኃይል ቁጥጥር አረጋግጧል። ስለዚህ ይህንም በሰዓቱ ከነሱ ጋር በመሆን ይህንን ያረጋግጡ ሲሆን ከነ በፊት የነበረ ሁኔታም ባለው ኢንፎርሜሽን ባለኝ ኢንፎርሜሽን ይህናል ዩኒቨርሲቲ ውስጥ ቶክስ ተከፍቶ የታገተም እንትን ያለ ተማሪ ችግር የደረሰበትን ቶክሲም የተፈጠረ እንደሌለ እኔ ከገባሁ በኋላም ወደ ሶስት ዓመት ሆኖኛል። ይህናል ግቢ ውስጥ ግቢው ሰላማዊ ነው። ውጭ አንዳንድ በተለያዩ ቦታዎች ላይ ችግሮች ሊኖሩ ይችላሉ። ግን እኛ ያው ኃላፊነቱን ነው ሲን እስከተረከብን ድረስ የዩኒቨርሲቲው ግቢ የተማሪ እንቅስቃሴ እኛም ከጥበቃ ኃላፊዎች ጋር በመሆን በአግባቡ እየሰራን መሆኑን እና ይሰተሰረ ችግር እንደሌለ ይሄ ግን ሆን ብሎ ሆን ብሎ ዩኒቨርሲቲውን ስም ለማጠለሸት ብሔር ብሔረሰቦችን ለማጋጨት የተደረገ ስለሆነ ተማሪ የዚህ ተማሪ ዲቢ ተማሪም አይደለችም። ከዚህ በፊትም የቆየ የምኖ የምተላለፈው ነገር ሲተት መሆኑን እና ይህ ነገር ምንም በተረጋገጠውትን ምንም የዚህ ተማሪ እንዳልሆነች ይህን ተረጋግጧል። እኛም ደግሞ የጽታ ችግር የቶክስ ችግር ውስጥ ምንም የተፈጠረ ነገር የለም የሚለው ከጥበቃዎች ጋር ተቀናኝትን እየሰራ ነው፣ በጥምር እየሰራን ነው የተፈጠረ ችግር እንደሌለ ግቢው ሰላማዊ የማስተማ ሂደቱን በአግባቡ እየሰራ መሆኑን እዚህ መሬት ላይ ያለውና አሁኑ እዛ የሚወራው ነገር አይገናኝም የሚል ነገር ሀሳብ ለማስቀመጥ። በወንዶች ሀገር ላይ ፈሪ ተደራጅቶ ጀግና ነኝ ይለናል። ሴት ተማሪ አግተ ያያተ ዲላ አማራ ፋናል ዲላ አማራ ልዩ ኃይል

ይቀድማል ይቀድማል ይቀድማል አማራን አማራን እየገደሉ እየገደሉ ኢትዮጵያን ኢትዮጵያን መግዛት አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለው ማለት አንችልም። በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንችን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታየው ምን ይሰማሻል? ይከፈኛል በጣም ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ነው። ልጅ ስትይ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ ልጅ

ጥያቄና መልስ በራስ እየተመለሰ እንደዚህ ማ ከሆነ እሺ፣ ምን ነገር የጀካ ከፋር እየሾ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ይሄ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ ያውቃሉ፣ ግን አልቀበልም ያለም። አሁን ላይ ጤናሽ እንዴት ነው? ህክም- ህክምና በጣም ያስፈልገኛል ከህክምናም በላይ የምክር አገልግሎት ያስፈልገኛል ነው። ኢቤስ ቴሌቪዥን ይህንን ስለሚያምን ደግሞ የአንድ ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ እንግዲህ ቪዲዮ እንደተመለከታችሁ ነው። በጣም የሚያሳዝን ቪዲዮ ነበር ኢቤስ ቲቪ ላይ የተለቀቀው ማለት ነው። የሴት ልጅ ጥቃት ምን ያህል እንደደረሰ ኢትዮጵያ ሀገራችን ላይ መመልከት ትችላላችሁ። እዚህ የሚወራው ነገር ሌላ ነው፣ እዚህ የሚሆነው ነገር ሌላ ነው። እና እማምላክ ወላዲት አምላክ አሁንም ፍርዱን ትስጥ። ፍርድ የማይጓደልበት እውነተኛው ነው መድኃኒዓለም አሁንም ፍርድ ይስጥ ለማለት ፈልጋሉ። የሴት ልጅ ጥቃት፣ የሴት ልጅ መደፈር፣ የሴት ልጅ መገደል እንግዲህ ትሬንድ ሆኖ ቀጥሏል ማለት ነው። ቻሌንጁን አክሴፕት እያደረጉ ሰዎች ድርጊት እየፈጸሙ ነው። እነዛ የሚያርጉ ሰዎች ደግሞ የእስር ቅጣታቸው እየቀለለ ነው። ባለፈው ግብጽ ላይ ሞተች ወታችን ትዝ ካለቻችሁ የእሷ ገዳይ እስካሁን አልተያዘም። በቅርብ ደግሞ የሞተችው የዘፋኝ ሚስቱን ደግሞ መመልከት ትችላላችሁ። የእነ ሄቨን ጉዳይን መመልከት ትችላላችሁ። ጭራሽ ድምጻችንን በማሰማታችን ሶስት ዓመት እንደተቀነሰለት እየተመለከተ እንገኛለንና ኢትዮጵያ ውስጥ ሕግ እንደሌለ በትክክል እየተመለከት እንገኛለን። አሁንም ኢቤኤስ ላይ የተጫነው ቪዲዮ ወርዷልና አሁንም መልሶ እንዲጫን እንፈልጋለን። ድምጻችሁ ልታሰሙ ድምጻችንን ልናሰማ ይገባል። ከዚህ እህታችን ጎን ልንቆም ይገባል። ከሞቱት የተረፈችው እሷ ብቻ ነች። እውነቱን መረጃውን በማገለጧ እንግዲ አሁን የት እንደገባች አይታወቅም ማለት ነው። ኢቢኤስ ላይም ትልቅ ጫና እየተደረገ እንደሆነ ያለው መረጃ እያመለከተኝ ይገኛልና፣ እባካችሁን እባካችሁን ድምጽኑ ነገ ይሄ ነገር እኛ ቤት የሚገባበት ነገር ነው።

እንግዲህ ቪዲዮ እንደተመለከታችሁ በጣም የሚገርመው ድምፅ ነው ሲወጣ የነበረውና፣ ፈጣሪ አምላካችን እንግዲህ በእድሜ በጸጋ ይጠብቀው ያሳድገው ለማለት እፈልጋለሁ። አሁንም በወጣትነት ጊዜው እንግዲህ እግዚአብሔርን የሚያመሰግንበትን እድሜ ይስጠው ይባርክለት ለማለት እፈልጋለሁ። እንግዲህ ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። እንግዲህ የጊሸንም ቆይታችንን ስላልቀረስኩላችሁ ይቅርታ። የተወሰኑትን እንግዲህ ቲክቶክ ላይ የተለቀቁ ቪዲዮዎችን እየሸላችሁ የመጣው በቀጣይ ግን ወቅታዊና አዳዲስ መረጃዎችን ለእናንተ አደርስ ይሆናል ማለት ነው። እንግዲህ እንደነገርኳችሁ ነው፣ ጊሸን ደብረ ከርቤ ነው ስለነበርኩ ነው ሰሞኑ ቪዲዮ ያልሰራሁላችሁ። አካውንቱን እንግዲህ ስለሞተ ሼር አድርጉት፣ ላይክ አድርጉት። እንግዲህ ሁላችሁንም ወዳችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።